የውላችሁ ፋሚሊ የውላችሁ አሁን እዚህ ጋር ማለት ነው። ያው መጀመሪያ ሰላም ይበላችሁ። ሰላም ሰላም ሰላም ሰላም። ውድና የተከበራችሁ የኔ ተወዳጆች እንዲሁም የፍቅርና የፉፉ ፋሚሊ የሆናችሁ ከሁሉም ማዕዘን እ ከሰሜን ከደቡብ፣ ከምስራ፣ ከምዕራብ ሀገር ውስጥን ከሀገር ውጭም ያላችሁ

መላው የፉፉና የፍቅር አድናቂው ናችሁ። እንዴት ናችሁ? ደና ናችሁ ወይ? እንዲሁም ደግሞ ፉፉ ፍቅር ከቡሪካ ጋር ስትሆን ነው የሚያምርባት ለፉ ፍቅር የሚያስፈልጋት ቡሪካ ነው ብላችሁ ለምታሽቃብጡ በየኮሜንት ሴክሽን ላይ እንት ስት የነበራችሁ እንዴት ናችሁ? ደና ናችሁ? አሁን እስቆረጠላችሁ። እና ፋሚሊ ተው ቀሉ ቀልድ ነው እና

እንዴት ናችሁ ደና ናችሁ እኔ በጣም ደና ነኝ እግዚአብሔር ይመስገን ያው እንግዲህ ዛሬን ተመልሼ መጥቼላችኋለሁ ቅድምን ብያችሁ ነበር ለፍቅር የሚያስፈልጋት ቡሪካ ሳይሆን ፉፉ ነው ብዬ ነግሬያችሁ ነበር እና ይህንን ቪዲዮ ማለት ነው የፉፉና የፍቅር ፋሚሊ ሆናችሁ ይህንን ቪዲዮ ከሌላው ጊዜ በተለየ የምር ነው በቃ ከሌላው ጊዜ በተለየ ላይክ ፈልጋለሁ ላይኩም በደንብ ንኩት በደንብ ንኩት ያው በዚህ አጋጣሚ

ነገር ላውራ እና ማለት ነው አንድ ሺ ሰብስክራይብ ልንገባ ትንሽ ቀርቶን ነበር እና ቀን ብያችሁ ነበር። በዚህም ቪዲዮ አንድ ሺ ሰብስክራይብ ታስገቡኝ ያላችሁ ብያችሁ ነበር እና አንድ ሺ ሰብስክራይብ አላስገባችሁም። ይሄ ማለት ደግሞ በዚህም ቪዲዮ አታስገቡኝም ማለት አይደለም። ይህን ቪዲዮ ይህም ቪዲዮ የደረሳችሁ ላይክ አድርጉት። እንዲሁም ደግሞ በዚህም ቪዲዮ አንድ ሺ ሰብስክራይብ እንድታስገቡኝ ይፈልጋለሁ።

እና አንድ ሺህ ሰብስክራይብ እንደምታስገቡኝ ሙሉ ተስፋ ያደርጋለሁ ማለት ነው። እና ፋሚሊ ዛሬ የመጣሁበት ቪዲዮ ያው መግቢያ ላይ እንዳያችሁት ፉፉ ለፍቅር ሰርፕራይዝ ሲያደርጋት ምናምን አይተን ነበር። ያው ሰሞኑ እየተፈጠረ የነበረው ነገር ምናምን ሁላችሁም አይታችኋል። እና አንዳንድ ሰዎችም ነበራችሁ ኮሜንት ሴክሽን ላይ ለፍቅር የሚያስፈልጋት ፉፉ ሳይሆን ቡሪካ ነው ምናምን ስትል ነበር አይደለም?

ዋናው ነገር ማለት ነው የአንገቷ ብራሊ ስላደረግላት ወይም ደግሞ ስለ አዝናናት ምናምን ምናምን ነገር አደለም። ለሷ የሚያስፈልጋት ማለት ነው ያው መጨረሻውን እንዳያችሁት ነው ፉፉ ለፍቅር ምን እንዳደረገላት ሁላችሁም ያያችሁ መሰለኝ። ያው ከመጀመሪያው ስለስጀምርላችሁ፣ ፍቅርዬ ከሰሞኑ ከተፈጠረው እየተፈጠረው ባለው ነገር

ፕራንክ በፕራንክ እያደረጉሽ ምናምን ምናምን በቃ ብዙ ብዙ ሲያስደብሩሽ ነበርና፣ ዛሬ እንደዚህ ፍንድቅድቅ ብለሽ እየሳቅሽ ምን በቃ በጣም ደስ ብሎሽ፣ ከመጀመሪያው ጀምሮ መግቢያ ቪዲዮ ስትሰሪል እራሱ ከመጀመሪያው ጀምሮ ደስ እንዳለሽ እያየን ነበርና፣ ያው እንኳን ደስ አለሽ። አሁንም ከዚህ የበለጠ ደስ እንዲልሽ ነው። በነገራችን ላይ እኔ

ፍቅር ስትከፋ የምር ንብረት በጣም ነው የሚደብረኝ። አሁን አላል የሆነ አጓጉል ፕራንክ ሲያደርጓት ምናምን እኔ በጣም ይደብረኛል። እግዚአብሔር ፍቅርዬ፣ እንኳን ደስ አለሽ። እንደዚህ ፍክት ደስ ስለመጣሽልን በጣም ደስ ብሎናል። ሲቀጥል ደግሞ ፉፉ፣ ትልቁ ቁም ነገር የሰራኸው በቃ አሁን ነው ትልቁ

ትልቅ ቁም ነገር የሰራው አሁን ነው። አሁን ላይ ፍቅር ምን እንደሚያስፈልጋ ታውቀ ያው ሰሞኑ እየተፈጠረ ያለው ትላንት ከትላንት ወዲያ ነው ምናምን ቡሪካ አንገቷን አስሮላት እንዲህ እንዲ ስለ አዝናናት ምናምን አንደ ከቡሪካ ቡሪካ ስጋጋር ስትሆን ነው እሷ የሚያምርባት ቡሪካ ነው ለሷ የሚያስብላት ምናምን ስትሉ ነበር። ግን አይደለም በቃ ይህ ስለ አዝናናት ምናምን ይ በጣም ትንሽ ነገር እኮ ነው። አንድ ቀን ወቶ ማዝናት ምናምን። ግን የሚያስፈልገው ያው ረዥም ነገር ለማድረግ

ረዥም ጊዜ ስለሚፈጅ ለዛ ነው እንጂ ፉፉ ይህንን ነገር ማድረግ አቅቶት አይደለም። ይውላችሁ ትናንትና ያደረጉት ነገር ፉፉ ያደረገው ነገር ስህተት ቢሆንም ስህተት ነው ያልኩበት ምክንያት ምንድነው ታውቃላችሁ? ፕራንክ ያደረገዋት ቪዲዮ ምናምን አሁን እኔ ወደዛ መመለስ ምናምን አልፈልግም፣ በነገራችን ላይ እና ያደረገዋትን ነገር ሁላችሁም አይታችኋል። ፕራንክ ነው ያደረጓት። ፕራንኩም ደግሞ ከእኔና ከቡሪክ ምረጭ የሚል ነገር ነበር እና

ፕራንክ ከማድረጋቸው በፊት ፉፉ ይሄን ነገር አስቦታል፣ እንደዚህ እንደዚህ ሰርፕራይዝ እንደሚያደርጋት አስቦታል እና እንደ ቀልድ የጀመሩት ፕራንክ ፍቅር ቡሪክን ብላ ብትመርጥ ነገሩን ምን ያህል እንደሚበላሽ ማሰብ የሚከብደር አይበትልንም። በጣም በጣም በጣም የሚያስጠላ ነገር፣ ደባሪ ነገር ነበር የሚፈጠረው

አይ ኖ ብቻ ምን ማለት እንዳለብኝ አላቅም። በትላንትናው ፕራንክ ቪዲዮ የማይሆን ነገር ነው በጭራሽ የማይሆን ነገር ነው። ነገሮችን በጣም በጣም በጣም ከምላችሁ እና ከምነግራችሁ በላይ በጣም ይበላሽ ነበር። እኔ ብቻ አላቅም። እና ፋሚሊ ዋናው ትንቁ ትልቁ ነገር ፍቅርዬ፣ እንደዚህ ደስ ብሎሽ ትንድቅ ድቅ ብለሽ እንደዚህ ተደስተሽ በማየትሽ

በጣም ደስ ብሎናል። ከዛ ሁሉ ሰሞኑ እየተፈጠረው በነበረው ነገር ትንሽ ደብሮሽን ነበር፣ እኛ ሁላችንም ደብሮን ነበር እና ያንን ነገር ሁሉ አልፈሽ አሁን እንደዚህ ደስ ስለተሰኘሽ እኛም በጣም ደስ ብሎናል እና ከዚህ በኋላም ከፉፉ ጋር እንጂ ከማንም ጋር አትሆኝም። በቃ ከፉፉ ጋር እንጂ ከማንም ጋር አዝኔ አስረግጬ ነው ምረገች ከፉፉ ጋር እንጂ ከማንም ጋር ልትሆን አትችልም ፉፉ

ፍቅር የሚያምርባት ከፉፉ ጋር ፉፉ የሚያምርበት ከፍቅር ጋር ሲሆን ነው እንጂ ከማንን ጋር ይሄ ቡሪካ ምናምን የሚባል ነገር እሱ እንደ ማንኛውም ጓደኛሞች አብረው ሊሰሩ አብረው ሊሰሩ አብረው ሊያድጉ ይችላል እንጂ ቡሪክ ከፍቅር ጋር መቼም ሊሆን የማይችል ነው መቼም ማለት ነው። ይህን ነገር አንዳንድ ሰዎች ከአይምሯቹ አውጡት ፍቅር

ከፉ ከቡሪ ጋር ትሆናለች ምናምን ብላችሁ የምታስቡ ሰዎች ኮሜንት ሴክሽን ላይ እየገባችሁ ምናምን እንደዚህ ቪዲዮ የምሰሩ ሰዎች ይህን ነገር ከህልናችሁ አውጡት። በቃ እሷ ከፉፉ ጋር እንጂ ከማንም ጋር ልትሆን አትችልም። እና ፋሚሊ ይህንን ቪዲዮ በእርግጠኝነት እንደወደዳችሁት አልጠራጠርም። ይህን ቪዲዮ ወዳችሁታል ብዬ ተስፋ አደርጋለሁ። ላይክ አድርጉት። እንዲሁም ደግሞ የዚህ ቤት አዲስ ከሆናችሁ ሰብስክራይብ እየደረጋችሁ ተቀላቀሉን።

ያው በዚህም ቪዲዮ ቀደም እንደነገርኳችሁ አንድ ሺህ ለመግባት ትንሽ ነው የቀረን። አንድ ሺህ እንደምንገባ አልጠራጠርም። በዚህም ቪዲዮ ሁላችን ሰብስክራይብ ያደርጋችሁ አንድ ሺህ እንደምታስገቡኝ አልጠራጠርም። አንድ ሺህ ያስገቡኝ ብዬ አንድ ሺህ እንደምታስገቡኝ ተስፋ አደርጋለው። ብቻ ፋሚሊ ዳችኋለው። በሌላ ቪዲዮ እንደዚህ ደስ በሚል ነገር ቪዲዮ እንገናኛለን ማለት ነው በፍቅርና በፉፉ ዙሪያ

እንመጣላችኋለን። ፋሚሊ ሁላችሁን በያላችሁበት፣ ሰላማችሁ ይብዛልኝ። ወዳችኋለሁ እየመቻችሁ